እንግዲህ ቤተሰቦች ብሻሜል ነው የሰራሁት። ይህን ይመስላል። ያው ለመቅረጽ ስላልተመቸኝ ነው በጣም በአንዱ ስልኬ ራሱ እያረኩኝ በአንዱ ስልኬ እየቀረጽኩኝ ነበረ። አንዴ እየጠሩኝ አንዴ ምን ያሉ ማለት ነው። በቃ አንተ መቸኝ ወላሂ ለማሳየት ማለት ነው። ያው ታውቃላችሁ እንግዲህ እንደምንትን እንደሚል ማለት ነው። ብዙ ነገር ብዙ ነበረ እንትን ያልኩት እስከ መጨረሻው ነበረ ላሳያችሁ የፈለኩት ግን ያው ታውቃላችሁ፣ ምንም ማድረግ አንችልም እላቸዋለሁ። አንዴ እየጠሩኝ፣ አንዴ ደግሞ ቁራንም ያው ስለሚከፈት አንደመቸኝም እላቸዋለሁ። ዛሬ እንግዲህ እንደምትወዱ ተስፋ አረጋለሁ። ያው ብዙም አደለም፣ በአጭር አጭሩ ነው የቀረጽኩላችሁ ማለት ነው። ይሄኛው በሻሜል ነው፣ ያው እንደምታውቁት መኮረኒ ተቀቅሎ እኔ እንትን ይህ በሌጥ ሳይሆን በክሬማ ክሬም ነው የሰራሁት። በክሬም ክሬማ ነው። እንሻላ አንድ ጊዜ ደግሞ ሀሳያቸዋለሁ፣ እስቲ ሰፊ ሰአት ሳገኝ ማለት ነው። እንደምትወዱ ተስፋ አረጋለሁ። ያው በልታችሁ ግን ቀምሳችሁ ብታዩ ደስ ይለኝ ነበረ። እንግዲህ ዛሬ ያው ብሪያኒም ደግሞ ያለ ዶሮ ነው እየሰራሁት ነው። የሰዶሮ ለብቻ ፍረን ነው የተሰራሁት፣ አንድ ላይ መስራት ሰዎች ስላልፈለጉ ማለት ነው። እና ብቻ አልሐምዱሊላ ማለት ነው። ቤተሰቦቼ ያው እንግዲህ ከወደዳችሁት ቪዲዮ ደግሞ ሼር ላይክ ያደረጋችሁ አበረታቱኝ ላችኋለሁ። እንደምታበረታቱኝ ተስፋ አረጋለሁ። እስካሁንም በእናንተ ሁኔታ ነው እዚህ ማክል የደረስኩት፣ ማለት ነው ቤተሰቦች። እንግዲህ ይኸው ዶሮውን ይህን ይመስላል። ፍረን ነው የከተትኩት እላችኋለሁ። ያው ዶሮ ፍረን ነው የከተትኩት፣ አብሮ መስራት ስለማይፈልጉ። የመጣም ዶሮ አይመስልም፣ መሻላ ልጅም ያምራል። አዎ፣ አዎ። ሩዜ ደግሞ ይኸውቺ ትመስላለች። ብርያኔ ማለት ነው። ነገራችን ላይ ብርያኔ በጣም ነው የሚጣፈጠው። ጉረኛ እንዳትሉኝ ማለት ነው እና በጣም ነው የሚጣፍጠው። ብዙ ነገር እሰራለሁ፣ ግን በቃ አንተ መቼኝም ለመቅረጽ ማለት ነው ታውቃላችሁ። አንተ መቼኝም ወላህ አንዴ ቁራን ብቻ እኔም ብቻ ስለሆንኩኝ በቃ ሰዎቹ ያው ሌላ የሚጠሩ ስለም ሲጠሩኝም ሲሉኝም በቃ እንጂ ጠላኝላችኋለሁ እሱን በአንዱ ስልክ አድርጌ በአንዱ ስልክ ነው ገና የምገለብጠው ማለት ነው። የቁት እንደዚህ ያልኩ ያቀነባበርኩ ነው እንጂ ምንም አልመችም አለኝ ላችኋለሁ። እና ቤተሰቦች ሁላችሁም እንደምትወዱ ተስፋ አረጋለሁ። አበረታቶኝ እንግዲህ የዛሬ ብርያኒ ይህን ይህን ይመስላላችኋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሆንላችሁ። ባይባይ